ጉድ አትፍረድ ይፈረድ ይባሃል፣ ብሏል ያገራችን ሰው። እውነት ነው እኮ ጀማሊቶብ፣ ማለት ነው ዳሌ ያላት ቂጥ ያላት ሽንጥ ያላት ጠጉር ያላት ጡት ያላት አገባብሻለሁ እያለ ሀዋንን ጭርጭር ጭርጭር እያረገ እሳት ላይ እንዴት ተጣለ፣ ሞራ ወይም ስጋ እያንጨረጨራት የወጣት ይገባ። በጣም ከሰውነት ውጭ ወጥታ ነበር። ማየት ማመን ነው ማለት ነው። አሰላም አሌኩም ራህመቱላሂ ወበረካቱ ውድ እና የተከበራችሁ የመሬም ቅመም ቻናል ተከታይ በሙሉ፣ ሰላም እንዴት ናችሁ? ነው ያለው አሀምዱላ ሰላም ነኝ። ለቻናል አዲስ የሆናችሁ ሸንላይክ ሰብስክራይብ እያረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። አዲስ ትኩስ ትኩስ ወሬ እየላችሁ መጥቻለሁ ማለት ነው። እና አንድ ሰው በዚህ መሬት ላይ ቲኖር ብድር በምድር ማለት ታቁታላችሁ። ትርግሙን ብድርህን በምድር ይመልስልሃል ማለት ይቻላል ታይሞት በፊት በቁሙ በምድር እንዲያለ ማለት ነው እና ሀዋን አይታችኋል፣ ተሰውነቶች ጮታ በቅናት በነገራችን ላይ ሴት ልጅ በባሏ ወንድ በሚስቱ ታልቀና ማለት ነው። ትዳርም የለ፣ ፍቅርም የለ፣ ኑሮም የለ፣ አዳር ወለ ውሽማ ወለ ጊዜያዊ ህይወት እንጂ የሚኖሩት ተፋቅረው አንድ አካል አንድ ምሳል ሆነው የሚኖሩ ሰዎች አይደሉም። ምክንያቱም ባልና ሚስት ተተዋደዱ ባሏ

በእርግጫም ሆነ በጥፊ ብሎ ብድር በምድር የሚመልስ ነው ማለት ነው። እና ሻንጣዋን ይዛ ልኮበልል ነው ትኮብልል። አንዳንዴም ጀማል ጥፋተኛ ነው፣ አንዳንዴም ጀማል ጀግና ነው። ለምን ብትሉ በአሁን በኑሮ ውድነት ጀማልን ሳላደንቀው አላልፍም። ልጆቹን፣ ሚስቱን፣ ቤተሰቦቹን፣ ቤቱን ቀጥ አድርጎ የያዘ ጸጥ አድርጎ እያበላ እያጠጣ የሚያኖር ነው። ማሻላ ተባረካለ አሁን የሱ ታላላቅ ስንት የተለያየ የተለያዩ ሃይማኖት ያላቸው የነሱ ታላላቆች የዳውድ እና የጀማል አሁን ልዩ ወልደው ሚስቶቻቸው ዘንግ ጥለው እነሱ ትወይሉ ምግብ ቤት ሆቴል ቤት አልጋ ቤት ነው የምታገኟቸው። እነሱ ግን ማሻላ ተባረካላ በዚህ እድሜያቸው የትዳር ምንነት የልይ ፍቅር የሚስት ፍቅር ከሰትሮ መኖርን አውቀው ማሻላ ተሰትረው ልጆቻቸውን እያሳደጉ ነው ማለት ነው። በጣም ነው ደስ የሚሉኝ። ግን እነሱ ችግራቸው ምንድን ነው? የሚዲያ ላይ ሚዲያ ላይ የአልጋ ላይ መኝታ የአንሶላ ገፈፋ ታይቀር ነውር ሁሉ እያወጡ ነው። እኔ የቸገረ ለምን ይሄን ቪዲዮ ነገ ልጆቹ ያርጋሉ። አሁን ልጆቹ ትንንሽ ናቸው። ታሁኑ ስልክ ያሉ የዛን ጊዜ ትያዩት ማለት ነው። የዛሬ ልጅ ብስል ነው፣ እንደኛ አይደለም ታሁኑ ስልክ ይዘዋል። ከፍት ይሉ ደግሞ ጅልና ደጉን የሚያሳፍረውንና የሚያስቀውን የሚያሸማቅቀውን ያውቁታል። ረጋ በየረግም በየ እንደዚህ ሆናችሁ ነው እንደኛን ያሳደጋችሁ? እንደዚህ ከፍ ዝቅ እየተባባላችሁ እየተሳደባችሁ፣ ነውራችሁን ሚዲያ ላይ አውጥታችሁ ወይዬው መገደሪያ ማጣቴ እናትና አባትሽ እኮ በሚዲያ እንደዚህ ትሰል ያደቡ ነው እናንተን ያሳድጉ የነበረው አንቺ ባለጌ ልጅ፣ አንቺ ባለጌ፣ ያሳደገሽ አንቺ ባለጌ ወለደሽ እያሉኝ እኔንም መቀመጫ መገደሪያን ያኔ የምታሳጡኝ ዋዬ ዋዬሁ ነው የሚሉት ማለት ነው። እና ሁላችሁም ሚዲያ ላይ የሚወራውንና የማይወራውን ለይታችሁ ወቁ። ሁሌ ደጋግሜ ነግሬዋለሁ። እኔ እኔ በማውቀው በአገሬ በኢትዮጵያነቴ ማለት ነው ወላጅ ለልዩ አሪፍ አሪፍ ነገር ስጦታ፣ ቅርስ አኑሮ ሰጥቶ ነው እንጂ የሚያልፈው እንዲያሁኑ ዘበን ትውልድ የብልግና ቪዲዮ ቀርጠው ስልካቸው አኑረው የሌይ ልጅ የሚያፍርበት የሌይ ልጅ የሚያየው የሌይ ልጅ የሚሸማቀቀው ቪዲዮ ድረስ አኑረው አይደለም ቅርስ የሚሄዱ ገባችሁ። ኢትዮጵያዊነታችንን አትቀርፉት፣ አትጣሉት። የቱም የትም ብንዞር ያው አገራችን ውስጥ አይደል የምንኖር የምንገባው ስለዚህ ባህላችንን ለምን? ዘመኑ ተቀይሯል፣ ዘመኑ ተሻሽሏል፣ ጊዜው ተራቅቋል፣ ሰው እንዴት እንደፊቱ የለም ይላሉ። ሰው ላ ዘመኑንና ጊዜውን ያበላሸነው ነው ራሳችን እኛ። አሁን በፊት አንዱ ላይ ሚስት ቢፈልግ ማለት ነው ቢያፈቅራትም ወይም ሚስት ቢፈልግ በዘመድ በቤተሰብ በጎረቤት በጓደኛ ተለምና ነበር የሚያገባው ማለት ነው። ድሮ ድሮ ድሮ እኛ በምናቀው አሁን ግን መጀመሪያ እሷ ታየዋለች። አፈቀርኩ ሀር ሁሉ ሞ ሁሉ እያለች ትነጠፍለታለች። እሱ ራሱ እሱ ራሱ ወጣ ባ እሱ ራሱ ባያፈቅራት እሱ አፈቀርኩ ትለዋለች፣ ትነጠፋለች፣ ታለቅሳለች። እናትና አባቷ ምን አባታቸው እያለ እየተሳደበች ጓዝ ይዛ ባሏ ዘንድ ትመጣለች። ከዛ እንደ ፈለገ ተጫውቶ የፈለገውን ካገኘ በኋላ አውቆ ሌላቱ ዘንድ ይሄዳል። አይፈልጋትም። አዎ ወንድ ልጅ ምንም ይውዴሽ፣ ምንም ራሱ ተነጥፎልሽ ልሽ አፈቅርሻለሁ ወድሻለሁ ትልሽ ብቻ ነው ማመንና ማግባት ወይም ፍቅረኝነት መያያዝ ያለብሽ። አለበለዛ ሴቲቱ ምን ወንድ ልይም ብትወጂው በጊዜ ብዛት እየተላመዳችሁ ሊወድሽ ይችላል። ግን ተልቦ አገቢ አሁን ቆይ፣ እዚህ ስጋ እያለ እዚህ በቃሪያ ፈጥፈጥ ምግብ ቢሰጧችሁ ትበላላችሁ? እዚህ ስጋ እያለ እዚህ ሌላ ዝም ብሎ ሰላጣ የሆነ ነገር ብትሰጡ ትበላላችሁ? አበሉ የግድ ትበሉት አላችሁ፣ ግን ቅር ይላችኋል። ለምን ያን ስጋኗ ተሁሉም በላይ አብልጣችሁ ለመብላት የምትፈልጉት? ምሳሌ በምግብ ልንጣላችሁ ብዬ ነው። እና አንድ ወንድ ልቡ የገባችውን የወደፊት የትዳሪ አጋሪ ሚስቴ የልጆቼ እናት ትሆናለች ብሎ የሚያቅድያት የሚፈልጋት በልቡ አለች፣ ወይም በልቡ ይቷት አኑሯታል። አንዲቱ መታ እንደ የባባ አንገቱ ተጠምጥማ ወድሃለሁ ብትለው ለጊዜው አዎ ይላት ይችላል። የሆነ ጥቅማ ጥቅም ለማገኘት ተስቶ ለሃቹ፣ ግን አይሆናትም፣ አይፈልጋትም። እና ልብ ግዙ እሺ። ቪዲዮውን ተወደዳችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ ውስጥ የምንገናኝ። ወሰላም አለይኩም ረህመቱላሂ ወበረካቱሁ።